አሰላሙ አለይኩም ሞረትላ አበረከቱ ሀባይብ እንዴት ናችሁ? ሰላም ሁሉ ሰላም ከኔ ከአልሐምዱላ ሁሉ ሰላም ናየው የሁረ ላይን ተማሪ ነኝ። አዲስ ተማሪ ማለት ነው። እንሻአላህ እና ያው እኛ የተማርናቸውን ወደ እናንተ ላካፍላችሁ። ማታቁ ያኔ እንደኔ ትኖራላችሁ ማለት ነው። ያውም ገና እየተማርኩት ነው፣ የምታውቁ ታውቃላችሁ። ኢንሻአላ ለዲናችንም፣ ግን አንዳንድ ቦታ ላይ ማለት ቁርአንም ጉርባን ዘይህርን ብልማ ተፍሲር ኪታብ ምናምን የተወሰነ ለዲናችንም ተፍተፍ ብንል አሪፍ ነው። ለዱንያ ብቻ ሳይሆን ማለት ነው፣ ለአሄራችንም ምንሰብ እና ኢንሻአላ። ትእዛዝ ትክክለኛውን መልስ ምረጡ ይላል አላህ ሱብሃነሁ ወተላ በቁርአን ሱረቱ በቃራ አንቀጽ 44 ማለት ነው። ሰዎችን በመልካም ስራ ታዛላችሁ ራሳችሁን ደግሞ ትረሳላችሁ ይላል። አንቀጽ 44 ማለት ነው። ለትእዛዝ ሁለት እናንተ ያመናችሁ ሆይ እናንተ የማሰሩትን ለምን ትናገራላችሁ ያለው ማን ነው? አላህ ሱብሃን ወተአላ ማለት ነው። በእውቀት መስራት ሲባል የመጀመሪያው ምንድን ነው? አላህን መፍራት ተቀዋ። ሁለቱም ማለት ነው። ሀናለ አራተኛ የውም አልቂያማ አንድ ሰው እዲወጣ ይደረጋል። እሳት ላይ ይጣላል። አንጀቱ ወዲያው ይዘረገፋል። ያሉት ማን ናቸው? ሀ ነቢያችን ሰለላሁ አለይሂ ወሰለም ረሱል ሰለላሁ ሰላም እንዳሉት የባሪያ እግር አትቀሳቀስም፣ አትወገድም ከቆመችበት ቦታ ሳትጠየቅ፣ እድሜውን እድሜውን በምን እንዳባከነው? ሀዲሱን ማን ዘገበው?

እንደምብራት ነው አሉ። ጁዱብ ኢብኑ አብዲላሂ እሺ፣ ጥያቄ ሰባት ምን ይላሉ? ኢልም ስራ የአመል ኸዲም ነው አሉ። ጠቢቦች እሺ ተዛስ ሁለት እውነት ወይንም ሐሰት ስለ ተውሂድ ተተማርሽ ሽርክ ገብቶብኛ ሎይ የሚ የቢዲአ ስራ አለ ብለን በለን ራሳችንን መፈተሽ አለብን ይላል እውነት በየቀኑ የሚሰጠንን ምግብ መድኃኒት በአግባቡ እንደምንወስደው ሁሉ ተመዝና ተለክታ የምትሰጠንን ኢልምም ወደ ሕይወታችን ለውጥ ማምጣት አለብን ይላል እውነት ማለት ነው። ኢልም ማለት ገበሬ እንደሚረጨው ዘር አይደለም፣ ሀሰት እና እንሻአላህ፣ ተማሩ ተማሩ። አላህ የወፍቀን ሁላችንንም።